ዛሬ የኢትዮጵያ ፌዴራል ፖሊስ አማካኝነት የሚሰጠው መግለጫ ዓላማ አጠቃላይ የኢትዮጵያ ፌዴራል ፖሊስ ሪፎርም መሰረት አድርጎ በሰራቸው ስራዎች የተገኙ ውጤቶች አሉ። እነዚህ ውጤቶች በዓለም አቀፍ መድረክ ሽልማትን አስገኝተዋል። ስለዚህ እነዚህ ሽልማቶች እንዴት መጡ፣ መነሻቸው ምንድን ነው የሚል ማብራሪያና መግለጫ ለመስጠት ነው። እንደሚታወቀው እንግዲህ ኢትዮጵያ ፌዴራል ፖሊስ በተገቢው አቅዶና የተለያዩ ስልቶችን አስቀምጦ ተቋሙን ወደ ተሻለ ደረጃ በማሸጋገር የወንጀል መከላከል እና የወንጀል ምርመራውን ስራ በተገቢው ሊወጣ ወደሚችልበት ደረጃ አድርሰዋል። ይሄ በቀጣይም በሂደት እየተጠናከረ የሚሄድ ተግባር ሆኖ ሆኖም የአጠቃላይ የወንጀል መከላከል ስራችንና የምርመራ ስራችን በተገቢው ልንወጣ በምንችል በደረጃ ሊያስኬዱ የሚችሉ በርካታ ስራዎች ተሰርተዋል። ከነዚህ ውስጥ ዋነኛው የቴክኖሎጂ አቅም መገንባት ሲሆን፣ በርካታ የቴክኖሎጂ አቅሞች እየተገነቡ ነው ያሉት። ከነዚህ መካከል አሁን በቅርቡ በዱባይ በዓለም አቀፍ የፖሊስ ጉባኤ ሽልማትን ያገኘው የኢኤፍፒ የኢትዮጵያ ፌዴራል ፖሊስ አፕ ኢኤፍፒ አፕ ተብሎ የሚታወቀው ከዛሬ አንድ ዓመት በፊት ክቡር ጠቅላይ ሚኒስትራችን መጥተው መርቀውት በይፋ ስራ ጀምሯል። ለውድድር ቀርቦ በዓለም አቀፍ ደረጃ አሸናፊ ሆኗል። ይሄ አፕ መጀመሪያ ታስሮ ሲሰራ ባለቤትነቱ የኢትዮጵያ ፌዴራል ፖሊስ ነው። የሀሳቡም የመነጨው ከኢትዮጵያ ፌዴራል ፖሊስ ነው። ሆኖም ከአርቲፊሻል ኢንቴሊጀንስም አፑን በማበልጸግ እና ሙሉ በሙሉ በአገር የሰው ኃይል አቅ በልጽጎ ወደ ስራ ገብቷል። በስራ በገባበት ወቅትም በርካታ ውጤቶች እያስመዘገበ ነው። ዝርዝሩ ወደኋላ ላይ እንገልጻለን። ስለዚህ ይሄ አፕ ባስገኘው ከፍተኛ ጠቀሜታዎች ለዓለም አቀፍ መድረክ ቀርቦ የተሻለ አፕ በማለት የዓለም አቀፍ የሽልማትን ወይም አዋርድን አግኝቷል። እንግዲህ ለአጠቃላይ እንደ አገር እንደ ተቋም እንደ ሕዝብም የሚያኮራና አገራችን በቴክኖሎጂ ሽግግር ላይ መሆኗን የሚያረጋግጥ ትልቅ ማሳያ ነው። እንግዲህ ከዚህ ጋር በተያያዘም በርካታ ሌሎች የቴክኖሎጂ አቅሞች እየተገነቡ ነው ያሉት። ከነዚህ ውስጥ ሌላው ተጠቃሽ የሚሆነው ዲጂታል ፎረንሲክ ነው። ይሄ ዲጂታል ፎረንሲክ እንደዚሁ በክቡር ጠቅላይ ሚኒስትራችን ተመርቆ ወደ ስራ ገብቷል። ይሄ ትልቅ ተቋም ነው። የምርመራ ስራውን ብቻ ሳይሆን የምርምር ተቋም ሆኖ የሚያገለግልና በአፍሪካም ተወዳዳሪ እና በቀዳሚ ተርታ የሚሰለፍ ነው። ሁሉንም አይነት የፎረንሲክ ስራዎች ይሰራል፤ የባዮሎጂ፣ የኬሚስትሪ፣ የሰነድ፣ የመሳሰሉት። በአሁኑ ጊዜም የዲኤንኤ ምርመራን ጨምሮ እየሰራ ነው ያለው እንዳውም ከእኛም አልፎ ለጎረቤት ሀገራት ለወንድም ሀገራት ድጋፍ እየሰጠ ነው የሚገኘው ከዚህ ከዲኤንኤ ምርመራ ጋር በተያያዘ። እንደዚሁም በቅርቡ ከዚህ ከዶምፒንግ ምርመራ ጋር በተያያዘ ምርመራ ልናደርግበት የምንችል አቅም እየተገነባ ስለሆነ በቅርቡ ስራ የሚጀምር ይሆናል ማለት ነው። እንግዲህ ከዚህ ጋር በተያያዙ ሌሎችም በርካታ ለወንጀል መከላከል፣ ለወንጀል ምርመራ የሚያግዙ የተለያዩ ቴክኖሎጂዎች ጥቅም ላይ እየዋሉ ነው ያሉት። በተለይም ከምርመራ ስራችን ጋር በተያያዘ ከዚህ በፊት የሰብአዊ መብት ጥሰት ሲከሰትበት የነበረው የማዕከላዊ ምርመራ ተብሎ በተለምዶ የሚጠራው ሙሉ በሙሉ ተዘግቶ በቴክኖሎጂ የተደገፈ እንዲሆንና አንድ ተጠርጣሪ ከገባበት ጊዜ ጀምሮ እስኪወጣ ድረስ ወይ ፍርድ እስኪያገኝ ድረስ ያለውን ሂደት መከታተያ የተለያዩ ሲስተሞች ተዘርግተዋል። የምርመራ ስራው አንድ መርማሪ ምርመራውን በሚያካሄድበት ጊዜ ክትትል የሚያደርግበት የቅርብ ኃላፊው የቴክኖሎጂ አቅም ተገንብቷል። ስለዚህ ከዚህ በፊት ሲደረጉ የነበሩ ጥሰቶች ሙሉ በሙሉ ቀርተው ይህም በተለያዩ ተቋማት በሚመለከታቸው እውቅናም ጭምር ያገኘበት ሁኔታ ተፈጥሯል። ከወንጀል መከላከል ስራችንም ጋር በተያያዘ የድሮን አቅማችን በማሳደግ በአሁኑ ሰዓት ድሮኖች ለሰርቪላንስ፣ ለፓትሮል፣ አድማን ለመከላከል እና ለመሳሰሉ ተግባራት ሊውል በሚችሉበት ደረጃ በስራ ላይ እንዲገቡ ተደርገዋል። እንግዲህ በቅርቡ ደግሞ አገራችን በተለይ መዲናችን እንደምናውቀው ደረጃው ወደ ጠበቀ ከተማነት እየተሸጋገረች ነው ያለው። ስለዚህ ይሄ ሊመጥን የሚችል የ ፖሊስ ስማርት ፖሊስ ስቴሽን ለማቋቋም ዝግጅቶች ሁሉ ተጠናቀው በቅርቡ እነዚህ ስማርት ፖሊስ ስቴሽኖች የሚከፈቱ ይሆናል። የስማርት ፖሊስ ስቴሽን ማንኛውም ዜጋ ያለምንም ሰው በቴክኖሎጂ አቅም የተደገፈ ስለሆነ ወንጀልን ለመጠቆም ክስን ለመመስረት እና የመሳሰሉት ከዚህ ጋር የተያያዙ ነገሮች ሁሉን መረጃ ለማግኘት መረጃ ለመስጠት ማንኛውም ዜጋ ገብቶ ራሱ ብቻ ካለ ማንኛውም ሰው ድጋፍ ወይ ካለ ፖሊስ ድጋፍ መረጃ የሚሰጥበት ማመልከቻ የሚያቀርብበት ፖሊስ ስማርት ሴሽን ነው የሚሆኑት። ስለዚህ ለማቋቋም በዝግጅት ላይ ነው የምንገኘው በቅርቡ ወደ ተግባር ይገባል። እንግዲህ በቅርቡ በተለያዩ መግለጫዎች እንደሰጠ ነው። የኮስታል ጋርድም በቅርቡ ተዋቅሮ ተደራጅቶ ወደ ስራ ስምሪት የሚያደርግበት የመጨረሻ ምዕራፍ ላይ ይገኛል። በተለይ የኮስታል ጋርድ እንደምታውቁት የኢትዮጵያ ታላቁ ሕዳሴ ግድብ ጨምሮ በርካታ ግድቦች ውሃ በመያዝ ከፍተኛ ሐይቆች እየተፈጠሩ ነው ያሉት። ይህን ጥበቃ ለማስኬድ የሚያስችል የኮስታል ጋርድ ተቋቁሞ ወደ ስራ እንዲገባ ተደርጓል። እንግዲህ ከዚህ በተጨማሪም አጠቃላይ የሰው ኃይል አቅማችንም ለማሳደግ በተለይ ወጣት ኃይሉን ሊያድግ የሚችልበት መንገድ ተፈጥሮ በርካታ የአመራሩም የአባላቱም አቅም ሊገነባ በሚችልበት ደረጃ በርካታ ስራዎች እየተሰሩ ነው። ከሎጂስቲክ አቅምም በርካታ የሆነ ሎጂስቲኮችን ወደ ተቋሙ እንዲገቡ በማድረግ በአሁኑ ደረጃ በከፍተኛ ደረጃ በሚባል ደረጃ የሎጂስቲክ አቅሙን አሳድጓል ማለት ነው። እንግዲህ እነዚህ እንዳሉ ሆነው በተለይ ከዚህ ከቴክኖሎጂ ሽግግር ጋር በዚህ መቆም ያለብን ሳይሆን በቀጣይም አሳድጎ መሄድ የሚያስፈልግ በመሆኑ ከዓለም አቀፍ ሊደርሽፕ ኢንስቲትዩት በቅርቡ ይመረቃል። ከዚህ ጋር በተያያዘ የፖሊስ ኢኖቬሽን ሴንተርም ተገንብቶ በተለይ ወጣት ፖሊስ ኦፊሰሮች ምርምር የሚያካሂዱበት ቴክኖሎጂን የሚያሳድጉበት ቴክኖሎጂ ሀሳቦች የሚያመነጩበት ወደ ስራ የሚገባበት መንገድ ለመፍጠር እነዚህም በቅርብ ደረጃ ተይዞ ተግባራዊ ለማድረግ እንቅስቃሴ እየተደረገ ነው ያለው ማለት። ስለዚህ የእነዚህ ድምር ውጤት ነው። እንግዲህ አሁን በቅርቡ ክቡር ኮሚሽነር ጀነራል በቦታው በመገኘት የኤፍፒፒ አፕ በዓለም አቀፍ ደረጃ ተወዳድሮ ሽልማት እንዲያገኝ ተደርጓል። ስለዚህ በዓለም አቀፍ ደረጃ ሽልማት ማግኘቱ ቅድም እንዳልኩት ለሀገራችንም ለዜጎቻችንም ለፖሊስ ተቋማችንም ከፍተኛ ውጤት በመሆኑ በዚህ አጋጣሚ እንኳን ደስ አለን ማለት እፈልጋለሁ። ከዚሁ ጋር በተያያዘ እንግዲህ የፖሊስ ተቋም በዓለም አቀፍ ደረጃ እያበረከተ ያለው ተግባር እንደዚሁ በከፍተኛ ሁኔታ እያደገ መጥቷል። በዚህ ምክንያት ከዚሁ ጋር በተደረገ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ክቡር ኮሚሽነር ጀነራል የጸጥታና ደህንነት የዓለም አቀፍ ትብብር ሜዳልያ ተሸላሚ ሆነዋል። ይሄ አጠቃላይ የኢትዮጵያ ፖሊስ በተለይም ከድንበር ዘለል ወንጀሎች ጋር በተያዘ ክሮስ ቦርደር ክራይምስ ብለን የምንጠራቸው ከህገወጥ የሰው ዝውውር፣ ህገወጥ የመሳሪያ ዝውውር፣ ህገወጥ የገንዘብ ዝውውር የመሳሰሉት አደገኛ እጽዋት ዝውውር እነዚህን በመከላከል ደረጃ እና በትብብር በመስራት የፖሊስን ዓለም አቀፍ ትብብር በማሳደግ ደረጃ ላሳዩት ከፍተኛ አመራር ከ130 ሀገራት በዚሁ ጉባኤ ተሳትፈዋል። ከ130 ሀገራት ብቸኛ ተሸላሚ በመሆን እንደዚሁ አገራችንን ስም ሊያስነሳ የሚችል ሽልማት ተበርክቶላቸዋል ማለት ነው። ስለዚህ እንግዲህ እነዚህ እንደ አጠቃላይ ስናያቸው የኢትዮጵያ ፖሊስ በምን ያህል ደረጃ እያደገ ያለ መሆንና የወንጀል መከላከል ስራና የወንጀል መንዋስ ስራ በመስራት የህብረተሰባችን አጠቃላይ ሰላምና ደህንነት ለማረጋገጥ በሚችልበት ጥሩ ቁመና ላይ የሚገኝ መሆኑ የሚያሳይ ነው። እንግዲህ ከዚህ ጋር በተያያዘ በተለይም ከሁለቱ ሽልማቶች ጋር በተያያዘ በስፍራው የከሄዱ የልዑካን ቡድኖች መካከል ኮማንደር ደምስ ይልማ የቴክኖሎጂ ማስፋፊያ መምሪያ ኃላፊ፣ በቦታው ስለነበሩ የነበረውን ድባብ በተለይም ደግሞ ከዚህ ከቴክኖሎጂ አቅማችን ጋር የተያያዙ ተጨባጭ እና ቴክኒካል የሆኑ መረጃዎች ማብራሪያ እንዲሰጡን እሳቸውን ጋብዛለሁ። አመሰግናለሁ። እንኳን ደህና መጣችሁ። ኮማንደር ደምሴ ይልማ የፌዴራል ፖሊስ ቴክኖሎጂ ማስፋፊያ መምሪያ ኃላፊ ነኝ። እንግዲህ ረዳት ኮሚሽነር ሞገስ እንዳሉት የኢትዮጵያ ፌዴራል ፖሊስ የአስር አመት ስትራቴጂክ እቅድ አዘጋጅቶ የወንጀል መከላከል ስራውን፣ የምርመራ ስራ እንዲሁም የድጋፍ ስራዎችን በተሻለ መንገድ ለህብረተሰቡ አገልግሎት መስጠት እንዲችል በቴክኖሎጂ የተደገፈ ስራ ሲስ ለመስራት አምስተኛ አመት ላይ ነው የምንገኘው። ይህ በአምስተኛ አመት በ10 አመት ውስጥ ከአፍሪካ ምርጥ አምስት የፖሊስ አገልግሎት የሚሰጡ ፖሊሶች ውስጥ እንገባለን የሚል ተልኮ ይዞ ነው ሲሰራ የቆየው። ከዚህ አንጻር አሁን አምስተኛ አመት ላይ ነው የምንገኘው። በዚህ አምስት አመት ውስጥ እየሄድንበት ያለ ነው። በሁሉም ዘርፍ ምን ላይ ነው ያለው የሚለው አመላካች የሆኑ ውጤቶች በዓለም አቀፍ ደረጃም እየታዩ ይገኛሉ። በተለይም ቅድም ሲገለጽ እንደነበረው የቴክኖሎጂ አቅማችን በተሻለ መንገድ እየተሰራበት ያለ ነው። ህብረተሰቡ ካለበት ቦታ ሆኖ መረጃን መስጠት የሚያስችል እንደ ቀድሞ በየጣቢያው በየቦታ ሳይጉላላ መረጃን ካለበት ቦታ ሆኖ የተለያዩ ሚሶችን ተጠቅሞ በፎቶ፣ በቪዲዮ፣ በኦዲዮ ካለበት ቦታ አልኮ ወንጀልን መከላከል የሚያስችል አፕ ነው የበለጸገው። ይህ አፕ የበለጸገው ደግሞ በሀገራችን ተቋም ነው። በአርቴፊሻል ኢንቴሊጀንስ ሶፍትዌሩን ያበለጸገው፣ ሀሳቡ የፌዴራል ፖሊስ የሆነ ፓተንት ራይቱም ያለው የአይዲያው ባለቤት የፌዴራል ፖሊስ መሆኑን ያረጋገጠበት እና ግን ደግሞ ኢንተርናሽናል በዓለም አቀፍ ደረጃም ተወዳድሮ ውጤት ያመጣ አፕ ነው። ውጤት ሲመጣ እንዲሁ በቀላሉ የመጣ ሳይሆን ቅድም እንደተባለው መቶ ሰላሳ ሀገራት የተወዳደሩበት አስራ ሁለት ዘርፎች ያሉት ከአስራ ሁለቱ ቤስት ፖሊስ አፕሊኬሽን አዋርድ ላይ ነው የኛ ውድድር የነበረው እና ከዚህ አንጻር ተወዳድሮ ከዓለም አቀፍ አንደኛ በመውጣት ሽልማት ያገኘ አፕሊኬሽን ነው። ክራይቴሪያዎች አሉት። ምን ያህል ለህብረተሰቡ ጥቅም አለው፣ ምን ያህል ኢምፓክት ይፈጥራል፣ ምን ያህል ችግር ፈቺ ነው፣ ምን ያህል ቀላል ለህብረተሰብ አገልግሎት እንዴት ቀላል ነው የሚሉ የተለያዩ ክራይቴሪያዎች አሉት። እነኛን ክራይቴሪያዎች መነሻ በማድረግ ተመዝኖ ነው አንደኛ የወጣው። ይሄ እንግዲህ ቀላል አይደለም። ምናልባት አሁን እንደዚህ ስናየው ትንሽ ሊመስል ይችላል ግን በውድድሩ ወቅት የነበረው በወቅቱ በቦታው ሆነን አይተናልና የተወዳደሩ ሀገሮች ለኢትዮጵያ የነበራቸውን እይታ የሚቀይር አጠቃላይ እንደ ሀገርም እንደ ፖሊስም ትልቅ ድባብ የፈጠርንበትና የኢትዮጵያ ፖሊስ የደረሰበትን እንደ ሀገርም ትልቅ ውጤት ያስመዘገበ ነበርና በጣም ጥሩ ውጤት የተገኘበት ነው ለማለት ነው። ሌላው በቀጣይም የሚሰሩ ስራዎች ብዙ ስራዎች ታስበዋል። በዚህ አምስት አመት ቀሪ አምስት አመት ውስጥ ቅድም ያለውን ለማሳካት በተለይም የፖሊሱ የህብረተሰቡ ጋር በፍጥነት መድረስ እንዲችል ፈጣን ምላሽ መስጠት ለሚያስችሉ ቅድም እንደተጠቀሰው ኤስፒኤስ የምንለው ስማርት ፖሊስ ስቴሽኖችን ሁሉም ነገር አልቋል። ዜጎች ካሉበት ጣቢያ ውስጥ እዛው ተከፍቶ እዛው ጣቢያ ውስጥ ምንም የፖሊስ ኢንተርቬንሽን በሌለበት መረጃን በራሳቸው ገብቶ መረጃ ይሰጣሉ። ከፖሊስ የሚፈልጉትን አገልግሎት ኦንላይን ከማዕከል የምርመራም የምንም መረጃዎችን እየሰጡ መስራት የሚችል በቅርቡ ወደ ስራ የሚገባና የህብረተሰቡን መረጃ የመስጠትም አገልግሎቱን አቅራቢያቸው ማግኘት እንዲችሉ የሚሰሩ ስራዎች አሉ። ሌላው የትራፊክ እንደምታውቁት በትራፊክ ከፍተኛ አደጋ እየተፈጠረ ነው። ዜጎቻችን በከፍተኛ ቁጥር እየሞቱ ናቸው። ይሄንን ሊቆጣጠር የሚችል ኤአይ ፊቸር ያለው አፕሊኬሽኖችንም ዲቨሎፕ ለማድረግ በፕላን ተይዘው ያሉ ናቸው። የፎረንሲክ ላይም ቅድም እንደተባለው የፎረንሲክ አቅማችንን ከወንጀል ነፃ በወንጀለኛን ሪከርድ ናሽናል ዳታቤዝ እንዲኖረን በከፍተኛ ሁኔታ እየሰራን እንገኛለን። አብዛኛዎቹ ተልኳችንን ለማሳካት የተሰሩ ናቸውና ይሄ ቅድም በብዛት ተገልጿል። ተቋሙ ዓለም አቀፍ ትብብሮችን እየሰራ ባለበት ላይ የተገኙ ሽልማቶች አሉ። ቅድም እንዳልኳችሁ ከመቶ ሰላሳ ሀገር ላይ ክብር ኮሚሽነር ጀነራል ብቻ ናቸው ያገኙት። ኢትዮጵያ ነች ያገኘችው፣ የኢትዮጵያ ፌዴራል ፖሊስ ነው ያገኘው። ሌሎች ሀገር አልሰጣቸውም በዚህ ዘርፍ ማለት ነው። ሌላው ሽልማቱ ያው ቅድም እንዳልኳችሁ በአፑ የተገኘ ነውና ውጤታማ ስራ እየሰራን እንደሆንን ነው መግለጽ እንፈልገው። በዚሁ አጋጣሚ ህብረተሰቡ ይሄንን ሲስተም ዳውንሎድ እያደረገ መረጃ በመስጠት ለራሱንም የሀገርንም ከወንጀል ነጻ የማድረግ ስራ በጋራ ለመስራት ትብብር እንዲያደርጉ ጥሪዬን በዚህ አጋጣሚ ያቀርባለሁ። አመሰግናለሁ።